ሂለው ሂለው ጤና ይስጥልን፣ በያላችሁበት እግዚአብሔር ሰላም ይብዛላችሁ። ወንድማችሁ ጓነኝ። እንግዲህ ከዚህ በፊት የጀመርነውን ትምህርት እንቀጥላለን ማለት ነው። እንግዲህ ብዙ ነገር እያየን መተናል። ዛሬ በጣም እንደኔ በዚህ ዘመን የሚታዩ ችግሮች ብዬ የማስባቸውን ነገር ነው እንግዲህ ዛሬ ይዤ መጣሁት። ዛሬ እንግዲህ በመከራ ውስጥ መታገስ የሚለውን ርዕስ ነው የምናጠናው ማለት ነው ይህም ያለው እንግዲህ በያዕቆብ መልእክት ምዕራፍ 5 ከቁጥር 7 እስከ 12 ድረስ ባለው ላይ ነው የምናየው እንግዲህ ቦታውን ካነበብኩ በኋላ ቀጥታ ስለ ክፍሉ ትርጉም እያየን እንሄዳለን ማለት ነው ቦታው እንዲህ ይነበባል እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ እነሆ ገበሬው የፊተኛይቱን የኋለኛ ይቱንም ዝናብ እስኪቀበል ድረስ እርሱም እየታገሰ የከበረውን የመሬት ፍሬ ይጠብቃል እናንተ ደግሞ ታገሱ ልባችሁንም አጽኖ የጌታ መምጣት ቀርቧልና ወንድሞች ሆይ እንዳይፈረድባችሁ እርስ በእርሳችሁ አታጉረምርሙ! እነሆ ፈራጅ በደጅ ፊት ቆሟል ወንድሞች ሆይ የመከራና የትዕግስት ምሳሌ የሆነውን የጌታን ስም እየተናገረውን የተናገሩትን ነቢያት ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። እዮብ እንደ ታገሰ ሰምታቸዋል፣ ጌታም እንደ ፈጸመለት አይታቸዋል። ጌታ እጅግ የሚምር የሚራራም ነው የሚል ሀሳብ አለ። እንግዲህ ይህንን ሀሳብ ተመሳሳይ ቁጥር ያላቸውን ያላቸውን አንድ ላይ አድርገን ያስቀመጥኩትና፣ እንግዲህ እዚህ ክፍል ላይ ስናይ ሁለት ክፍሎችን እናያለን። ሁለት ቁጥሮችን አንድ ላይ ያሉትን እናያለን። ሰባት እና ስምንትን እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውና የኋለኛውን ዝናብ እንዲቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርበዋልና የሚለውን ሀሳብ ምን ለማለት ፈልጎ ነው የሚለውን ማየት አለብን። እንግዲህ ከዚህ በፊት ባለው ክፍል ላይ ስናይ ብዙ አይነት ኢሹዎችን እንግዲህ ስለ ድሆች ማስጠንቀቂያ፣ ስለ ስም ማጥፋት ማስጠንቀቂያ ከዚህ በፊት የተናገራቸውን ነገር አይተናል። እዚህ ጋር እንግዲህ እንደ ትንቢት ሲናገር እናያለን ማለት ነው። እንግዲህ እንግዲህ መከራ ለሀብታምም ለደሃም የማይቀር ነገር እንደሆነ እንግዲህ በሰዓቱ የነበረው ቻሌንጅ እዚህ ጋር ሊያሳይ ይሞክራል። እንግዲህ እዚህ ጋር ጸንታችሁ ቁሙ የሚለውን ሀሳብ ነው በደንብ አጉልቶ ሊያሳይ የሚሞክረው ምክንያቱም በያዕቆብ ዘመን የነበሩ ክርስቲያኖች እንግዲህ ላይ መከራ ሊመጣ እንግዲህ ነው የሚለውን ነገር ነው እያሳየ ያለው። ምክንያቱም እንግዲህ ባለፈው ለማለት ሞክር ያለው እንግዲህ ይህ መጽሐፍ የተጻፈው በስልሳ ሁለት ዓመተ ምህረት ከሆነ በሰባ ዓመተ ምህረት ነው ኢየሩሳሌም የጠፋችው በሮማን ወታደሮች ማለት ነው እና በሮማን ገዢ ማለት ነው እና ከዚህ ነገር አንጻር ስናይ በጣም ከክርስቲያኖች ከሚጠበቀው አንዱ ኳሊቲ ምንድን ነው? መጽናት የሚባል ነገር በጣም የሚጠበቅ ነገር እንደሆነ እዚህ ጋር እናያለን። ምክንያቱም ማርቆስ 13 13 ላይ ያለ አሳብ አለ። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ስለዚህ እዚህ ጋር ምንድን ነው የሚያሳየን በእግዚአብሔር ተጠርተን በእግዚአብሔር መንግስት ላይ ተጠርተን እንግዲህ ከምድራዊ ሲስተምም ጋር አንድ ላይ መሄድ እንደማንችል ነው የሚያሳየን ስለዚህ እርኩሰት ባለበት ቦታ ላይ ቅዱስ ነገር የተጠላ እንደሚሆን ማወቅ መቻል አለብን እርኩሰትን የሚያደርጉት ሰዎች ቅዱሳንን አይወዷቸውም በግልጽ ቋንቋ ስለዚህ ኦልሬዲ ስለ ስለስሜ የተጠላችሁ ትሆናላችሁ። እንግዲህ የተጠል ይቅርታ ለመወደድ ሳይሆን ክርስቶስን ስንቀበል ልንጠላ እንደምንችል ይህንን በመያዝ በመጽናት መሻገር እንደምንችል ነው እግዚአብሔር ቃል የሚያሳየን። እንግዲህ ብዙ ጊዜ ጥቅሶችን የምጠቅሰው ነገር እንግዲህ የትምህርት የሚተላለፍበት ስቱዲዮ ስለሆነ ባይብሊካል እንደሆነ ከመጽሐፍ ቅዱስ ላይ ያሉ ሀሳቦችን እንድታውቁ ነው። እንዲሁም ዕብራውያን ሦስት ስድስት ላይ እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን። አጽንተን መጠበቅ ይጠበቅብናል ማለት ነው። እስከመጨረሻ መጨረሻ አጽንተን አጽንተን ብንጠብቅ ቤቱ ነን። ስለዚህ በጣም መጽናት አስፈላጊ ነገር እንደሆነ እናያለን ማለት ነው። ዕብራውያን 3 14 ላይ እንደዚሁም በመጀመሪያው እምነታችንን እስከ መጨረሻ አጽንተን ብንጠብቅ የመጀመሪያው እምነታችንን የመጀመሪያው እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተስፋ ተካፋዎች ተካፋዮች ሆነናልና ይላል። ምን ለማለት ፈልጎ ነው የሚለውን ማየት መቻል አለብን። እዚህ ጋር ብዙን ጊዜ ሰዎች ይህንን እምነትን መጠበቅ እንጂ ፊዚካል የሆነ ቤተ ክርስቲያንን መጠበቅ አስመስለው የሚያስቡ ሰዎች አሉ። ፊዚካል ሳይሆን ውስጣችን ላይ ያለውን እምነት መጠበቅ እንዳለብን ያሳየናል ማለት ነው። ዕብራውያን አስር ሰላሳ ስድስት ላይ እንደዚሁ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁንም የተስፋ ቃል እንድታገኙ መጽናትን ያስፈልጋችኋልና ይላል። የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። እንግዲህ እዚህ ጋር መጽናት የሚለው ሐሳብ ጠንካራ ሐሳብ ነው። በጣም ጠንካራ ሐሳብ ነው። እዚህ ጋር ግን በተደጋጋሚ ስናገር የነበረው ነገር ምንድን ነው? ይህንን ነገር በሰው ኃይል የሚደረግ ነገር አይደለም። እንግዲህ ብዙዎች አሁን ላይ እንደሚናገሩት መዳናችን ምንድን ነው? ስጦታ ነው። እንግዲህ ስጦታን የሚሰጠን ራሱ ነው የሚያጸድቀን። እኛ መጽደቃችንን በስራችን እንገልጻለን እንጂ ለመጽደቅ የምንሰራው ስራ የለም። እዚህ ጋር እንግዲህ የሚያጸናን ማን እንደሆነ እዚህ ጋር በግልጽ የሚያሳየን ፓርት አለ። እንግዲህ በራሳችን ጥንካሬ ጽኑና ታጋሽ ልንሆን አንችልም። ምክንያቱም መጽሐፍ ቅዱስ ላይ ስናይ እግዚአብሔር በመንፈስ ቅዱስ ሊረዳን ዝግጁ እንደሆነ ያሳየናል። ምክንያቱም ብዙውን ጊዜ ሰዎች የሚቸገሩት ነገር ምንድነው? በራሳቸው ጥረት በራሳቸው ጉልበት ለመጽናት መሞከር እራሱ ኃጢአት ነው። ምክንያቱም በሱ ጉልበት ነው እኛ የምንጸናው። እንግዲህ ይህንን ስናይ ከመንፈስ ቅዱስ ፍሬዎች ውስጥ ወደ አንዱ እንሄዳለን ማለት ነው። ይህ ነገር ሊኖርብን ይገባል ማለት ነው። ለምሳሌ ገላትያ ምዕራፍ አምስት ቁጥር ሀያ ሁለት ላይ ካሉ ከመንፈስ ቅዱስ ፍሬዎች ውስጥ አንዱ ምንድን ነው? ትዕግስት ነው። ስለዚህ ትዕግስት በጣም አስፈላጊ ነገር እንደሆነ እንረዳለን ማለት ነው። በመከራ ውስጥ እንኳን ብንሆን ልንታገስ ይገባናል ማለት ነው። ምክንያቱም ለምሳሌ ያህል አንደኛ ጴጥሮስ ምዕራፍ አምስት ቁጥር አስር ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የተጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ማን? እራሱ ፍጹማን ያደርጋችኋል ያጸናችሁማል፣ ያበረታችሁም አለ። ስለዚህ የሚያጸናውም የሚያበረታውም ማን ነው ማለት ነው? በመንፈስ ቅዱስ አማካኝነት ራሱ እግዚአብሔር ስለሆነ እነዚህ ነገሮች በጣም በጥንቃቄ ልንረዳ ይገባል ማለት ነው። ስለዚህ ትዕግስት የሚባል ነገር ከሌለም ኦልሬዲ ከመንፈስ ቅዱስ ፍሬዎች ውስጥ አንዱን አተናል ማለት ነው። እንኳን እዚህ ጋር እንግዲህ ምድራዊ ምሳሌ ሰጠን እናያለን ስለ ገበሬ ምሳሌ ሲሰጠን እናያለን። እንግዲህ ገበሬ ዝናቡን በትዕግስት ይጠብቃል። ይሄ ግልጽ ነው። በእኛ አካባቢም በእኛ አገርም ያሉ ገበሬዎች ዝናብን በትዕግስት ይጠብቃሉ። ቀድሞ የሚሰራውን ስራ ከሰሩ በኋላ እንግዲህ በትዕግስት እንደሚጠብቁት እንደዚሁም በእስራኤል ሀገር ያሉ እንግዲህ ዝናብ የሚያገኙበት በሁለት ወቅት ነው። እንግዲህ በእስራኤል ያሉ ገበሬዎች የበልግ ዝናብ እና እንደዚህ ለሁለት ይከፈላሉ። የበልግ እና የጸደይ ተብሎ ለሁለት ይከፈላሉ። እና አንደኛው ቀድሞ ይመጣል፣ ቀጥሎ ሌላው ይመጣል። ስለዚህ ገበሬው ራሱን አዘጋጅቶ ዝናቡን ጠብቆ ምድራዊ ነገር ለማግኘት እንኳን መጠበቅ ካለብን የምንዘራው ነገር አፍርቶ ለመጠቀም ትግስተኞች መሆን ካለብን እንግዲህ ገበሬው እንኳን ተራውን አዝመራ በትዕግስት መጠበቅ ከቻለ የተከማቸውን የሰማይን ርስት በትዕግስት መጠበቅ ያቅተናል የሚለውን ጥያቄ ያስነሳል ማለት ነው። ስለዚህ ትዕግስት የሚባል ነገር በጣም እንደሚያስፈልገን ያሳያል ማለት ነው። እንግዲህ ቁጥር 9 ላይ ወንድሞች፣ እንዳይፈረድባችሁ እርስ በርሳችሁ አታጉረም ርሙ እነሆ ፈራጅ በደጅ ፊት በደጅ ፒ በይቅርታ እነሆ ፈራጅ በደጅ ፊት ቆሟል። የሚል ሀሳብ አለ። እንግዲህ ምን ሊልፈልጎ ነው የሚለውን እዚህ ጋር በግልጽ ማወቅ መቻል አለብን። እንግዲህ እዚህ ጋር ክርስቲያኖች እርስ በርሳቸው እንዳያጉረመርሙ ሲል ነው መልእክተኛው ያዕቆብ እየጻፈ ያለው ማለት ነው። እንግዲህ እንግዲህ ፈተናዎችና ስድብ ሲደርሱብን አንዳችን ሌላውን ከመወንጀል መጠንቀቅ አለብን። እንግዲህ እነዚህን ነገሮች ለማድረግ በጣም ፈጣኖች ነን፣ አሁን ላይ ባለው ሪያሊቲ ስረዳ ማለት ነው። እንግዲህ ማጉረምረም መጽሐፍ ቅዱስ ላይ ስናይ ማግሮም ማጉረምረም በእስራኤል እስራኤላውያን ከግብፅ ከወጡ በኋላ በምድረበዳ ላይ እንግዲህ ብዙ ሲያጉረመርሙ እናያለን። ለምሳሌ ዘጸአት ምዕራፍ 16 ከቁጥር 1 እስከ 3 ላይ አለ። ከአሊምም ተጓዙ የእስራኤል ልጆች ማህበሩ ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በ15ኛው ቀን በኤሌም በሲና መካከል ወዳለው ወደ ሲና ምድረበዳ መጡ። የእስራኤል ልጆች ማህበሩ ሁሉ በምድረበዳ በሲና በሙሴ እና በአሮን ላይ አንጎራጎሩ። ምን ብለው? የእስራኤል ልጆች ይህ ጉባኤ ሁሉ በራብ ልትገድሉት እኛን ወደዚህ ምድረበዳ አውጥታቸዋል በስጋው ምንቸት አጥገብ ተቀምጠን እንጀራ በንበላ ስንበላ ስንጠግብ ሳለን ሳለን በግብፅ ምድር በእግዚአብሔር እጅ ምንነው በሞትን አሏቸው፣ ይላል። እንግዲህ እንግዲህ ያንጎራጎሩትን ሰዎች በእግዚአብሔር ላይ ያጎረመረሙ ሰዎችን እግዚአብሔር እንደቀጣቸው እንደተጣላቸው እናያለን መጽሐፍ ቅዱስ ላይ ማለት ነው። እንግዲህ በብዙ ቦታ ላይ እንደዛ ሲያጉረመርሙ እናያለን። ሌላው ለምሳሌ ዘጸአት 17 ከ1 እስከ 14 ላይ እንደዛው ሲያጉረመርሙ እናያለን። ሕዝቡም በዚህ ስፍራ ሁሉ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማድ ልትከድል ለምን ከግብፅ አወጣህን? ሲሉ በሙሴ ላይ አንጎራገሩ ይላል እንግዲህ ልንረዳ የሚገባው ነገር ከአንድ ነገር ተላቀን ወደ ሌላ መንገድ ስንሄድ፣ ከኃጢአት መንገድ ወጥተን በጽድቅ መንገድ ስንጓዝ አንዳንዴ የሚመጡብን ፈተናዎች እንዳሉ በግልጽ እናያለን። እምነታችንን እንደሚፈተን እናያለን። ይህ ኦልድ ቴስታመንት ላይ ብቻ ያለ ነገር አይደለም፣ ወይም ኦልድ ኪዳን ላይ ያለ ብቻ አይደለም። አሁን በአዲስ ኪዳን ላይ ስናይ ያዕቆብ ምዕራፍ አንድ ከቁጥር ሁለት እስከ ሶስት ላይ ወንድሞቼ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይል። ስለዚህ በችግሮች ውስጥ በቻሌንጆች ውስጥ እራሱ መቆም መቻል አለብን ማለት ነው። መጽናት መቻል አለብን ማለት ነው። በፈተና ውስጥ ብናማርር በሌላሽ በሌሎች ላይ የምናጉረመርም ከሆነ በእግዚአብሔር ላይ እያጉረመረምን ነው ማለት ነው። ኢንዳይሬክት እንዲያ ዳይሬክትሊ፣ ችግሮች በመጡ ጊዜ የምናጉረመርም ከሆነ በእግዚአብሔር ላይ እያጉረመረምን ነው ማለት ነው። እንግዲህ ደግሞ በጣም አስቸጋሪው ነገር ምን መሰላችሁ? ማንጎራጉራችን ወይም ማጉረምረማችን በእግዚአብሔር ፊት እንደሚሰማ እንደሚሰማና በእኛ ላይ ሌላ መጥፎ ነገር እንደሚያመጣ ዘጸአት ምዕራፍ 16 ቁጥር 8 ላይ በግልጽ ያስቀምጣል። ሙሴም እግዚአብሔር ያንጎራጎራችሁበትን ማንጎራጎራችሁን ሰምቷል፣ እግዚአብሔር ያንጎራጎራችሁበትን ማንጎራጎራችሁን ሰምቷል፣ በመሸ ጊዜ ትበሉ ዘንድ ሥጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛ ምንድነን ማንጎራገራችሁ በእግዚአብሔር ላይ ነው እንጂ በእኛ አይደለም አለ ይላል ስለዚህ እግዚአብሔር አንዳንዴ የሚያመጣብንን የሚያመጣብንን ነገር ተቀብለን በትዕግስት እግዚአብሔር ያለው ይሁን ብለን መልካሙን ነገር ከሱ ዘንድ እንደሚመጣ ተስፋ በማድረግ መጠበቅ ይገባናል እንጂ ካንጎራገሩን ወይም ካጎረመረምን ስፔሻሊ በእግዚአብሔር ላይም በመሪዎችም ላይ በተለያዩ አካሎች ላይ ማንጎራገርና ማጉረምረም እግዚአብሔር የማይወደው ነገር እንደሆነ እዚህ ጋር እንግዲህ እግዚአብሔር እንዳይቆጣ መጠንቀቅ መቻል እንዳለብን ያሳየናል። ምክንያቱም ዘኁልቁ ምዕራፍ 11 ቁጥር አንድ ላይ ስናይ ሕዝቡም ክፉ ሆኖ በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርም ሰምቶ ተቆጣየ ከአጉረመረምን እግዚአብሔርን እናስቆጣለን ማለት ነው። ደግሞ ምን ይላል? የእግዚአብሔርም እሳት በመካከላቸው ነደደች ይላል። እግዚአብሔር የእግዚአብሔር እሳት በመካከለው የሰፈሩንም ዳር በላች ይላል። እግዚአብሔርን ላይ ማንጎራጎር ወይም አጉረምረም የሚያመጣው ሪስክ እንዳለ እዚህ ጋር በግልጽ እናያለን ማለት ነው እንግዲህ እስራኤላውያን እንዳጉረመረሙት እኛም አጉረምራሚ እንዳንሆን መጠንቀቅ ይኖርብናል ማለት ነው እንግዲህ ቁጥር አስርና አስራ አንድ ደግሞ አንድ ላይ ያለውን ለማየት እንሞክራለን። ወንድሞች የመከራን ትዕግስት ምሳሌ የሆነውን በጌታ ስም የተናገሩትን ነቢያት ተመልከቱ። ወንድሞች የመከራና የትዕግስት ምሳሌ የሆኑትን በጌታን ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑት ብፁዓን እንላቸዋለን እዮብ እንደታገሰ ሰምታቸዋል ጌታም እንደፈጸመለት አይታቸዋል ጌታ እጅግ የሚምር የሚራራም ነውና ይላል እንግዲህ እዚህ ጋር እንግዲህ አንድን ነገር በጣም አሁንም አተኩሮ ሲናገር እናያለን እንግዲህ መልእክተኛው ያዕቆብ እስከ መጨረሻ የሚጸና የሚጸኑት እንደተባረኩ ተባረኩ ይቆጠራሉ ይላል። መጽናት፣ በትዕግስት መጽናት እንደተባረኩ ሰዎች እንደሚያስቆጥር እዚህ ጋር በግልጽ እናያለን። ምክንያቱም ያዕቆብ ምዕራፍ አንድ ቁጥር አራት ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዋን ትሆኑ ዘንድ ስራውን ይፈጽም ይላል። ምን ትዕግስት። ስለዚህ በጣም በትዕግስት በትዕግስት ክርስትና ሕይወት የሚመራው በትዕግስት። ትዕግስት የተሞላበት ክርስትና ሕይወት ከሌለን ግንፍል ግንፍል የምንል ከሆነ የምናጎረመርም ከሆነ የምናንጎራግር ከሆነ ክርስቲያናዊ ሕይወታችን ኦልሬዲ ጥያቄ ውስጥ እንደሚገባ እናያለን ማለት ነው። እንግዲህ እዚህ ጋር እያነሳ እንግዲህ በሰዓቱ ትልቅ ሰው ስለነበረው በብሉይ ኪዳን ከብሉይ ክዳን ጠቁሶ ምሳሌ ሲሰጥና ያለን መልእክተኛው ያዕቆብ ማለት ነው። እንግዲህ ምክንያቱም አምላክ እንግዲህ ኢዮብን የፈተነው አሰቃቂ መከራ በርሱ ላይ እንዲደርስ በመፍቀድ ነው። እዮብን የፈተነው ወይም በእግዚአብሔር ኢዮብ ላይ ተማምኖ ነበር ማለት ነው። ምክንያቱም ሴጣን ሄዶ ሲከስ ኢዮብ እንደማይክለው እግዚአብሔር ተማምኖ ነው የላከው እና ምን ለማለት ነው? አንዳንዴ እንግዲህ እየው ብዙ ነገር ነው ያጣው። አሁን ለምሳሌ ይህንን ምሳሌ የጠቀሰልን በእርግጠኝነት በዚህ ዘመን እነዚህ ነገሮች ቢሆኑ ሰዎች ጸንቶ ሊቆሙ የማይችሉበት አይነት አቋም እንዳላቸው በመረዳት ይመስለኛል። ምክንያቱም እየው አንደኛ መሬቱን አጥቷል፣ ሁለተኛ ቤቱን አጥቷል፣ ሶስተኛ ሀብቱን አጥቷል፣ አራተኛ ልጆቹን አጥቷል፣ አምስተኛ ክብሩን አጥቷል። መጨረሻ ላይ ምንድን ነው ስድስተኛ፣ ጤንነቱን ሁሉ እንዳጣ እናያለን። እንግዲህ ከባድ ፈተና ነው የገጠመበት። ግን ምን አልሆነ? አላጉረመረመም። እንግዲህ የእዮብ መጨረሻ ምን ነበር? መጀመሪያ ከነበረው ይልቅ እዮብን በጣም እንደባረከው እና ያለን እዮብን በጣም እንደባረከው። እናም በመጨረሻ ሁኔታው ከመጀመሪያው የተሻለ እንደሆነ እና ያለን ማለት ነው እንግዲህ የከበረ ነገር ማግኘት ቻለ ማለት ነው እንግዲህ። ስለ ኢዮብ በጣም ስለ መጽናቱ መጽሐፍ ቅዱስ ጥቅሶችን የምትፈልጉ ጥቅስ ሰጣቸዋለሁ። ኢዮብ ምዕራፍ 1 ከቁጥር 1 እስከ 22 ላይ ባለው፣ ኢዮብ ምዕራፍ 2 ከቁጥር 1 እስከ 10 ላይ ባለው፣ ኢዮብ 42 ከ12 እስከ 17 ላይ ባለው፣ እነዚህን ማየት እንችላለን ማለት ነው እንግዲህ እግዚአብሔር ለጥቅማችን ሲል መከራና አንዳንድ ችግሮች እንዲመጡ ይፈቅዳል ማለት ነው። እንግዲህ ስለዚህ እግዚአብሔር ከታላቅ ፍቅሩና ምህረቱ የተነሳ ሐዘናችንን ህመማችንን፣ ወደ ደስታ እንደሚለውጥ በእርግጠኝነት ማየት ይቻላል ማለት ነው። መጽሐፍ ቅዱሳዊ ግራውንዱ የሚያሳየን ይህን ነው። ምክንያቱም መጽሐፍ ቅዱስ ላይ ስናይ መዝሙረ ዳዊት ምዕራፍ 103 ቁጥር 8 ላይ እግዚአብሔር መሐሪና ይቅርባይ ነው። እግዚአብሔር መሐሪና ይቅር ባይ ነው ከቁጣ የራቀ ምሕረቱም የበዛ ነው ስለሚል እግዚአብሔር መልካም አምላክ ስለሆነ እግዚአብሔር ቢቀጣንም ለመልካም እንደሆነ ልንረዳ ይገባል። እንግዲህ እግዚአብሔርን መከተል ዝም ብሎ እንዳልሆነና እግዚአብሔር ይቀጣል፣ ያስተምራል፣ ይፈትናል። ችግሮች ቢመጡ እንኳን ማለፊያዎችን ያዘጋጃል። ምክንያቱም ሆሴ ምዕራፍ 6 ከቁጥር 1 እስከ 3 ስናይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እሱ መጥቶናልና እርሱም ይጠግነናል። ከሁለት ቀንም በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል እንደው ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብን ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። ይህንን ምን እያለ ነው ያለው ማለት ነው? እንግዲህ እግዚአብሔር ቢሰብርም የሚጠግን አምላክ ነው ያለን እና እግዚአብሔር ቸር አምላክ ስለሆነ አንዳንድ ችግሮች በደረሱን ጊዜ ትዕግስተኞች መሆን እንዳለብን፣ አግሮምዳሚዎች ሳንሆን ትዕግስተኞች ሆነን እግዚአብሔር ወደሚሰጠን ክብር መድረስ ክንችል ድረስ በትዕግስት ልንመላለስ ይገባናል ማለት ነው። ይህንን በደንብ ልንረዳ ይገባል ማለት ነው። እና ቁጥር አስራ ሁለት ላይ ከሁሉም በፊት ወንድሞች፣ በሰማይም ቢሆን በምድርም ቢሆን በሌላ መሀላም ቢሆን በምድርም አትማሉ፣ ነገር ግን ከፍርድ በታች እንዳትወድቁ ነገራችሁን አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን የሚል ሀሳብ አለ። እንግዲህ ይህንን ሀሳብ በተራራ ስብከት ላይ ለማየት ሞክረናል። እንግዲህ እዚህ ጋር ያዕቆብ እያለን ያለው ተራ ንግግሮች ወይም ስለ መሳደብ እያወራ ነው ያለው። ስለተራ ንግግር ወይም ስለ መሳደብ እያወራ ነው ያለውና ንግግራችን እንዴት በቅንነትና በግልጽ መሆን እንዳለበት መናገር እንዳለብን ንግግራችን አሁን ከሆነ አሁን ወይም አይደለም ከሆነ አይደለም መሆን እንዳለበትና ከዚህ የተረፈው ከሰይጣን እንደሆነ እንግዲህ ማቴዎስ ምዕራፍ 5 ከ34 እስከ 37 ድረስ ባለው ላይ ከዚህ በፊት ለማየት ሞክረናል። ስለዚህ ንግግራችን እንዲህ መሆን እንዳለበት ያስረዳናል ማለት ነው። እና ይህንን እንግዲህ እዚህ ጋር እንጠንቀቅ። ስለምንናገረው ከንቱ እና ከንቱ ቃል ሁሉ ጌታ ይፈርድብናል የሚል ሀሳብ አለ። ምክንያቱም ማቴዎስ ምዕራፍ አስራ ሁለት ሰላሳ ስድስት ላይ እላችኋለሁ፣ ሰዎች ስለሚናገሩ ስለከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል እና እንግዲህ ልንጠነቀቅ ይገባል ማለት ነው። በጣም ግን እዚህ ጋር ያዕቆብ በማንኛውም ሁኔታ መላ ፈጽሞ መማል የለብንም ማለቱ አይደለም። ምክንያቱም በየሀገሩ ባሉ የሕግ ፍርድ ቤቶች ምስክር ከመስጠት በፊት መማል የተለመደ ነው። ምክንያቱም ይህ ነገር ሀጢያት አይደለም። ይህንም በግልጽ ልንረዳ ይገባል። አስፈላጊ በሆኑ ጉዳዮች ላይ እንግዲህ መማል ተገቢ ነው የሚል እሳቤ ነው ያለኝ። ምክንያቱም ዕብራውያን ምዕራፍ 6 ከቁጥር 16 እስከ 17 ባለው ሰዎች በሱ ከነርሱ በሚበልጠው ይምላሉ እና ለማስረዳት የሆነው መሐላ የሙግቱ ሁሉ ፍጻሜ ይሆናል ይላል። ስለዚህ እግዚአብሔር ራሱ እንደማለ ቃል ኪዳን እንደገባ እናያለን ማለት ነው። እና ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 23ም ላይ እንደዚህ መሐላን ሲጠቀም እናያለን። እኔ ግን ልራራላችሁ ስለ ስል እንደገና ወደ ቆሮንቶስ እንዳልመጣሁ በነፍሴ ላይ እግዚአብሔር ምስክር እጠራለሁ ይላል። ስለዚህ እየማለ ነው ያለው ማለት ነው። ገላቲያ እንዳያ ላይም ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም ይላል። በእግዚአብሔር ፊት ይላል። እየማለ ነው ያለው ማለት ነው። ስለዚህ አስፈላጊ ሆኖ ሲገኝ መሐላ አስፈላጊ ይሆናል። ፊልጵስ አንድ ስምንትም ላይ በክርስቶስ ኢየሱስ ፍቅር ሁላችሁንም እንዴት እንደናፈቅኋችሁ እግዚአብሔር ምስክሬ ነው። ስለዚህ እንደዚህ አይነት መሐላዎች ወይም እግዚአብሔር ምስክሬ ነው ማለት ሀጢያት አይደለም። አስፈላጊ ሲሆን እንደዚህ አይነት ነገሮችን መጠቀም እንደምንችል እናያለን እና እንግዲህ ከንቱ ስድብ እና ከንቱ ንግግር ካፋችን ሊወጣ እንደማይገባ እና እንደዚህ አይነት ነገሮች ከንቱ ንግግሮች ከኛ እንደማይጠበቁ እንግዲህ በመከራ ውስጥ ጸንተን መጽናት እንድንችል ያስፈልጋል ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። እንግዲህ በቀጣዩ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ባይ ባይ